ጤና ይስጥልን ክቡራን ተመልካቾች ተከታዮቼ፣ እንደምሰነበታችሁ። ይህ የፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ያተኮሩ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግባቶ የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን በመንጃ ፍቃድ የኮምፒውተር ፈተና ላይ ያተኮሩ 13 ወሳኝ ጥያቄዎች አዘጋጅቼላችኋለሁ። እስከ መጨረሻው ድረስ አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየትኝም ጥያቄ ስለ ሮፖ ኮመንት ሴክሽን ላይ ያስቀምጡልኝ። ይህ ስልጠና ለሁሉም ሊደርስ ላይክ እና ሼር አድርጉ። እንግዲህ ከዚህ ቀደም እንደተለመደው በዛሬው ፕሮግራማችን በኮመንት ሴክሽን ላይ መልስ የምንሰጡበት 13 ወሳኝ ጥያቄዎች አዘጋጅቼላችኋለሁ። እስከመጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁኝ ቆዩ። ወደ መጀመሪያው ጥያቄ ስንሄድ ከሚከተሉት ውስጥ የሞተር ኃይል አጋዥ ክፍል ያልሆነው የቱ ነው? ሀ ፍሬቻ ለ ማለስለሻ ዘዴ አመር ውሃ የማቀዝቀዣ ክፍሎች መ ሁሉም መልስ ነው። ወደ ሁለተኛው ጥያቄ ስንሄድ ወተር ጃኬት በሲሊንደር ውስጥ የሚፈጠረው ሙቀት ለመቀነስ ውሃ የሚተላለፍበት ክፍል ነው። ሀ ሐሰት ለእውነት የዚህን መልስ ኮመንት ላይ አስቀምጡ። ወደ ሶስተኛው ጥያቄ ስንሄድ ሞተር ለማቀቀዝ የሚጠቀመው የተሽከርካሪ አካል ክፍል ዳሽ ነው። ሀ ፍሬና ሞተር ለደፕራተር ሀመር ውሃ ራዲያተር መ መልስ የለም። የዚህንም ጥያቄ በኮመን ሴክሽን ላይ መልሱን አስቀምጡ። ወደ ቀጣይ ጥያቄ ስንሄድ በስሜት ህዋሳቶቻችን አማካኝነት የሚደርሱን መረጃዎች መካከል ዋናውና ተፈላጊውን የመምረጥ ሂደት ሀ ማስተዋል ለትኩረት ሀመር ውሃ መቃኘት መሁሉ መልስ ነው። ወደ ቀጣይ አምስተኛው ጥያቄ ስንሄድ አውቶማቲክ ካምቢ የተገጠመለት ተሽከርካሪን ወደ ኋላ ለማሸከር ማርሽ ማድረግ ያለብን ሃፒ ለኤል፣ ሀመሮሃ ዲ፣ መአር ይላል። የዚህንም ጥያቄ መልስ ኮመንት ላይ ያስቀምጡልኝ። ወደ ቀጣይ ጥያቄ ስንሄድ የማሸከር ስነባሪዎች ያልሆነው የትኛው ነው? ሀ መነቃቃት፣ ለዝግጁነት፣ ሀመሮሃ ክልፍልፋ አነዳድ፣ መረጃ መሰብሰብና የመተርጎም ሂደት ይላል። የዚህንም ጥያቄ መልስ ኮመንት ላይ ያስቀምጡልኝ። ወደ ቀጣይ ጥያቄ ስንሄድ ዳሽ በአእምሮ አዛዥነትና በአካላችን እንቅስቃሴ የሚፈጸሙ ድርጊቶች የሚያጠቃልል የማሽከር ባህሪ ነው፣ ሀ የአእምሮ ባህሪ ላይ ክሎት ባህሪ አእምሯ የስሜት ባህሪ መ ሁሉም መልስ ናቸው ይላል። ወደ ስምንተኛው ጥያቄ ስንሄድ የአሸርካሪ ብቃት ማረጋጫ ፍቃድ ለማግኘት ይዘን መቅረብ ያለብን መረጃ ሀ የቀበሌ መታወቂያ፣ ላይ የጤና ምርመራ አመርሃ የትምህርት ደረጃ መ ሁሉም መልስ ነው ይላል። ወደ ዘጠነኛው ጥያቄ ስንሄድ ሞተር ከመጠን በላይ እንዲሞቅ ከሚያደርጉ ምክንያቶች ውስጥ ሀ በቂ ውሃ በረደተር ውስጥ አለመኖር፣ ለበፋና መክንያት የሚቀዘፈው ነፋስ እንዳይበትል የሚያደርገው ክፍል ወይም ሽራውል አለመኖር ላለመኖር ሀመር የረደተር መቀደር መቀደድ፣ መ ሁሉም መልስ ነው ይላል። ወደ አስረኛው ጥያቄ ስንሄድ ባህሪን ወደ ግብ የማንቀሳቀስ ሂደት ምን ይባላል? ሀ መገንዘብ፣ ለዝግጁ መሆን፣ ሀመር ውሃ መረጃ መሰብሰብ፣ መነቃቃት ይላል። ወደ ቀጣይ ጥያቄ ስንሄድ ሶስቱ የማሽከርከር ባህሪያ ዘርፎች የምንላቸው የትኞቹ ናቸው? ሀ ትዕግስት ማጣት፣ ትብሩት፣ አለመስቻለተኝነት ለ ግዴለሽነት፣ የመንገድ ዳር ጸብና ችኩልነት ሐ ስሜት ባህሪ፣ መገንዘብ ባህሪ፣ ክህሎት ባህሪ መ ሁሉም መልስ ነው ይላል። ወደ ቀጣይ ጥያቄ ስንሄድ ወደ 12ተኛው ጥያቄ ስንሄድ ትሪፕ ካውንተር አገልግሎት የትኛው ነው? ሀ የጉዞ ርቀትን ለማወቅ ስንነሳ ከዜሮ ጀምሮ ሪሴት በማድረግ የምንጠቀምበት ነው። ለ የተሸካሪው የተመረተበት ጊዜ ጀምሮ የተጓዞን ኪሎ ሜትር ያሳየናል። ሐመሮ የተሸካሪያችን ፍጥነት ኪሎ ሜትር በሰከንድ ይቆጥርናል። መመልሱ የለም 13ተኛው የመጨረሻው ጥያቄ ጣሳ መሰር ቅርጽ ኖሮት ከላይና ከታች ክፍቶ ነው በውስጡ አየር ነዳጅ በማመቅ እንዲቀጣጠል ለማድረግ ኃይል የሚፈጥርልን ዳሽ ይባላል። ሀ ካምሻፍት አልፕሮካም ለፒስተን ሐመሮ ሀ ክራንክ ሻፍቴን ኮሎ መሲሊንደር ይላል። የነዚህን ጥያቄዎች እንግዲህ መልሶቻቸውን በኮመንት ሴክሽን ላይ አስቀምጡልኝ። በኮመንት ሴክሽን ላይ ደግሞ ማስቀመጥ ደግሞ ካልተመቻችሁ በወረቀት ላይ ትይዙትና በቀጣይ የእነዚህን ጥያቄዎች መልስና ማብራሪያ አዘጋጅላቸዋል። ክቡራን ተመልካቾች ተከታዮችህ ተከታዮቼ በዛሬው ፕሮግራማችን እንዳያችሁት 13 በኮምፒውተር ጥያቄዎች ላይ ሊመጡ የሚችሉ አደናጋሪ ጥያቄዎችን አይተናል ማለት ነው። እነዚህን ጥያቄዎች እንግዲህ ከፈጠነባችሁ እያቆማችሁ መልሶቻችሁን በኮመንት ሴክሽን ላይ ያስቀመጣችሁ፣ በቀጣይ የእነዚህን ጥያቄዎች መልስና ማብራሪያ አዘጋጅላችኋለሁ። እስከዛው ድረስ እነዚህን ጥያቄዎች እየተለማመዳችሁ መልሱን በኮመንት ሴክሽን ላይ ያስቀምጡልኝ። አዲስ ከሆናችሁ ሰብስክራይብ በማለት ቤተሰብ ሁኑ። ሀሳብ አስተያየት፣ እንዲሁም ጥያቄ ስሮ በኮመንት ሴክሽን ላይ ያስቀምጡልኝ። በቀጣይ የዚህን ጥያቄዎች መልስና ማብራሪያ አዘጋጅላችሁ እንገናኛለን። እስከዛው ድረስ ሰላም ቆይኝ።